ስጥልን ክቡራን ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነትና የዳሴ ድምጽ የሰባት ሰዓቱን ዜና ይዘን ቀርበናል። አብራችሁ ልትቆዩም በአክብሮት ስጋብዘናል። በመጀመሪያም አርዕስተ ዜና፣ በግንባታ ፈቃድ አስጣጥ የሚስተዋሉ ችግሮችን ለመፍታት በትኩረት እንደሚሰራ የኮንስትራክሽን ሚኒስቴር አስታወቀም። ዝናብ ባስከተለው ጎርፍ ምክንያት በሰሜናዊ እንግሊዝ እና ደቡብ አሜሪካ ከ150 ሺህ በላይ ነዋሪዎች ከቀያቸው ተፈናቀሉ። የሰዓቱ ዜና ማቀረብላቸው ተመስገን በየነ ነኝ። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ በወቅታዊ ጉዳዮች ጋዜጣዊ መግለጫ ሰጥቷል። በጋዜጣዊ መግለጫው ከተነሱ ጉዳዮች መካከልም መንግስት ሊያወያየን ይገባል የሚለው አንዱ ነው። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትሩ ጌታቸው ረዳ በበኩላቸው መድረክ ከመንግስት ጋር እንዲካሄድ በሚፈልገው ውይይት ሊወቀስ እንጂ ሊወቅስ አይገባም ብለዋል። ለዝርዝሩ ጥላሁን ካሳ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ በወቅታዊ ጉዳዮች ላይ ጋዜጣዊ መግለጫ ሰጥቷል። መግለጫው ትኩረት ካደረገባቸው ጉዳዮች መካከል በቅርቡ በኦሮሚያ ክልልና ሰሜን ጎንደር ዞን ተፈጥሮ የነበረው ሁከት ተጠቃሽ ነው። ግንባሩ ባወጣው መግለጫ መንግስት ላነሳነው ጥያቄ ምላሽ ይስጠን፣ ያወያይን የሚለውም ተካቷል። የኢትዮጵያ ብሮድካስቲንግ ኮርፖሬሽንም መግለጫውን ተከትሎ በመንግስት ላይ ለተነሱ ጥያቄዎች ከመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ምላሽ ጠይቋል። መንግስት በተደጋጋሚ የተናገረው ህዝብ ያላመንበት ነገር ስራ ላይ ምንም ነው። ህዝብ ያላመነበት ነገር ስራ ላይ የማይውለው መድረክ ስላኮረፈ፣ ባለፉት ሳምንታት ተቃውሞ ስለቀረበበት ብቻ አይደለም። ይህ ፕላን ተግባራዊ መደረግ የሌለበት የህዝቡን እምነት ያላረጋገጠ ያገጠ ፕላን ተቀባይነት አለው ብሎ ስለማያምን ነው። መንግስትም ገዢው ፓርቲ የግንባሩ መግለጫ ተፈጥሮ በነበረው ሁከት ለጠፋው የሰው ሕይወትና የንብረት ውድመት መንግስትን ተጠያቂ አድርጓል። መንግስት ተጠያቂ መሆን ካለበት ተጠያቂ ይሆናል። ምንም እዚህ አይደለም። መንግስት በተደጋጋሚ የነበረው የመንግስት የጸጥታ አካላት በክልልም በፌዴራል ደረጃ ያሉ በጉዳይ ውስጥ የገቡበት ሂደት የራሱ ችግር ካለው ችግሩ ለችግሩ ተጠያቂ የማይሆንበት ምክንያት የለም። እውነቱ ግን እሱ አይደለም ነው ኦሮሞን ህዝብ እንወክላለን ብለው ግን ደግሞ መልእክት የሚቀበሉት ከኦሮሞ ህዝብ ሳይሆን ምናልባትም የኦሮሞን ህዝብ እንደ መሳሪያ ተጠቅሞ እንደ ማገዶ ማገዶ አንድ የሆነ ጥቅም አገኛለሁ የሚል ውጭ ያለ ኃይልን የሚሆንበት ጊዜ አለ። በእንደዚህ ኃይል ላይ ተመስርቶ የሚንቀሳቀሱት ወገኖች ውዝን መድረክ ውዝን ኦፌኮ የዚህ ግርግር ተጠቃሚዎችም ተጠያቂዎችም ሊሆኑ እንደሚችሉ መናገር ይቻላል። ሁከቱን አስመልክቶ መንግስት ህዝቡን ማወያየት ሲገባው በካድሬዎች ነው አስተያየት የሚያሰጠው የሚለውም ሌላኛው ነው። ይሄ ደንቆሮ ካድሬው እየተሰበሰበ በሰላማዊ መንገድ እንዲጠየቁ መጠየቅ እያለ እየተቻለ በሰላማዊ መንገድ እንዲህ ማድረግ እየተቻለ ብሎ ነው የሚደግሙልን። በመድረክ በኩል ስብሰባ ላይ የተሳተፈና መድረክ መስማት ማይፈልገውን ወይም መድረክ ውስጥ ያሉ የረብሻ ኃይሎች መስማት የማይፈልጉትን መልእክት ያስተላለፈ በሙሉ ካድሬ ነው የሚል ካድሬነት እንደ ስድብ ስለሚቆጥሩት ማለት ነው። የሚንቀሳቀስ ወገን የሚንቀሳቀስ ፓርቲ ካለ መፈተሽ ያለበት የራሱን ቤዝ ነው መፈተሽ ያለበት። በመድረክ በኩል የሚሰራው ስራ ህዝብን ካለማክበር ማድረግ ከሚመነጭ ነው ብሎ ከመናገር በዘለለ ብዙም የሚያነጋግር አይመስለኝ። መድረክ ሰላማዊ ሰልፍ ተከልክለናል የሚለንም ጠቅሷል። አውሮፓም አሜሪካም ስንሄድ ሰላማዊ ሰልፍን በሚመለከት ያለው ቅቡል አሰራር ጊዜ፣ ቦታና ሁኔታ ነው። ሰላማዊ ሰልፍ የምታደርግበት ጊዜ፣ ሰላማዊ ሰልፍ የምታደርግበት ቦታ፣ ሰላማዊ ሰልፍ የምታደርግበት ሁኔታ መወሰን ይችላሉ። የመንግስት የሥራ ኃላፊዎች ሰው መድረክ ያቀረበው ጥያቄ በጣም የሚያስገርመው መነሻውም መድረሻውም ብሎ የትምህርት ተቋማት፣ መስጊዶች እነዚህ ናቸው ስ ዓላማው ሐሳብ ነው መግለጽ መድረክ እስከ ምንድን ነው የሚገፋው? እስከ ምንድን ነው የሚቀጥሉ? ኢህአዴግን ከስልጣን እስክናወርድ ድረስ ነው። በደንብ በግልጽ ቋንቋ ማለት የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትሩ ጌታቸው ረዳ እርግጥ ነው የየትኛውም ፓርቲ አላማው ስልጣን የሚያዝ ነው። እዚያ ለመድረስ የሚጠቀምበት መንገድ ላይ ነው ጥያቄው ብሏል። ያስጨንቀው ለስልጣን መንቀሳቀሳቸው አይደለም፣ ግን እንደዚህ አይነቶች ነው የተለያዩ አስተሳሰቦችንም ጭምር እያራመዱ ማንኛውንም ክራይሲስ ወደ ስልጣን የሚያደርጉትን ጉዞ ለማሳጠር ሊጠቀሙ ፈቃደኞች መሆናቸው ነው። አንድ ክራይሲስ መጠቀም መሞከርም ብቻውን አይደለም አደጋው ቀውስ መፍጠር ስራ ውስጥም በቀጥታ የተሳተፉ የሚገኙ መሆናቸው ነው እሱ አደጋው የሚሆነው እንጂ፣ ስልጣን መመኘት፣ ለስልጣን መንቀሳቀስ የፖለቲካ ፓርቲዎች ተፈጥሯዊ ሚና ነው። በኢንቨስትመንት ዘርፍ ግዙፍ የውጭ ኩባንያዎችን ማሳተፍ የሚያስችል ዝግጅት እያከናወነ መሆኑን የውጭ ጉዳይ ሚኒስቴር አስታወቀ። በተለያዩ ሀገራት የሚገኙ ዲፕሎማቶችና ሚስዮኖች ሀገሪቱ ያላትን እምቃብትም እያስተዋወቀ ነው። የኢትዮጵያ ዜና አገልግሎት ዘግቦታል። ዝርዝሩን ዮሐንስ ፍስሐ ያቀርበዋል። በመጀመሪያው የእድገትና ትራንስፎርሜሽን እቅድ ዘመን በተለያዩ መስኮች 1200 ኢንቨስተሮችን ወደ አገር ውስጥ ለመሳብ ታቅዶ 1349 ኢንቨስተሮችን መሳመቻሉን የውጭ ጉዳይ ሚኒስትር አስታወቀ። የሚኒስትሩ ቃል አቀባይ አቶ ተወልደ ሙልጌታ በተለያዩ ሀገራት የሚገኙ ዲፕሎማቶችና ሚስዮኖች አገሪቱ ያላትን ምቅ የኢንቨስትመንት አማራጭ በስፋት እያስተዋወቁ መሆኑን ገልጿል። በዚህም የእንግሊዙ ዩኒሊቨር፣ የህንዱ ራይመንድ፣ የአሜሪካው ጄኔራል ኤሌክትሮኒክስ፣ የስዊድኑ ኤችኤንኤምና ሌሎች ግዙፍ ኩባንያዎች ኢትዮጵያ ውስጥ በኢንቨስትመንት መሰማራት እንደቻሉ አስታውቋል። ባለሀብቶቹ ከዳሰሳ ጥናት ጀምሮ ወደ ስራ እስኪገቡ ድረስ የሚገጥማቸውን ችግሮች ለመፍታት ሚኒስትሩ ከሚመለከታቸው አካላት ጋር በቅርበት እየሰራ መሆኑንም ቃል አቀባዩ ተናግረዋል። እዚሁም በዋና መስሪያ ቤት እና በባለድርሻ አካላት ትብብር የሚሰራ ስራ አለ። ከዛ በኋላ ኢንፎርሜሽኑን ከሰጠን በኋላ የሚገኘውን ኢንሴንቲቭ ያሉትን የኢንቨስትመንት አማራጮች ካሳወቀን ካስረዳን በኋላ ደግሞ አግባብተን ወደ ሀገር ቤት እንዲመጡ የማድረግ ነው። አገር ቤት ከመጡ በኋላ ያለውን ሁኔታ ይመለከታሉ፣ ለራሳቸው ያጠናሉ። ከዛ በኋላ ደግሞ እነሱ እንግዲህ የራሳቸውን ፊዚብሊቲ ስተዲ ደግሞ ያደርጋሉ። ከዛ በመቀጠል ነው እንግዲህ ወደ ስራ መግባት ላይሰንስ ማውጣት እና በቀጣይ ኦፕሬሽናል ለመሆን ጥረት የማድረግ ነገር የሚታየው ከየሀገራቱ የሚመጡ ኩባንያዎች በኢንቨስትመንት ዘርፍ በመሳተፍ የውጭ ቀጥታ ኢንቨስትመንት ፍሰት ከማሳደግ ባሻገር ለሀገሪቱ ኢኮኖሚ እድገትና ለበርካታ ዜጎችም የስራ እድል እንደሚፈጥር ገልጸዋል። በኢንቨስትመንት ኮሚሽን የቅድና ፖሊስ ጥናት ዳይሬክተር አቶ ንጉሴ ግርሙ ለውጭ ባለሀብቶች ትክክለኛውን የኢንቨስትመንት መረጃ በማድረስ የኢንቨስትመንት ፈቃድ እንደሚሰጥም ተናግረዋል። እንግዲህ ፈቃድ ያው እንደ ፈቃድ በምናይበት ጊዜ ቅርጾች አሉት። ባለሀብቶች እንደ ግለሰብ መጥተው እዚህ ኢንቨስት ያደርጋሉ፣ በማህበር ደግሞ እንደዚ ተደራጅተው ኢንቨስት ያደርጋሉና የፈቃድ አሰጣጡም ሂደት ቢሆን በእነዚህ አይነት በቅርጾች መሰረት ነው የሚሄደው። አስፈላጊውን ኦሪየንቴሽንና መረጃ ከሰጠን በኋላ ፎርም እንዲሞላ ነው የሚደረገው። ከሁለት ሺ ስድስት ዓመተ ምህረት በፊት የሀገሪቷን ኢንቨስትመንት ለማነቃቃት ሲባል የኢንቨስትመንት ፈቃድ ሲሰጥ ዝቅተኛ የውጭ ገንዘብ ካፒታላቸውን እንደማይመዘገብ ገልጸው ይሁንና የኢንቨስትመንት ፈቃድ አሰጣጡን ቀልጣፋና ዘመናዊ ለማድረግ በ2006 ዓመተ ምህረት የውጭ ባለሀብቶች የኢንቨስትመንት ፈቃድ ሲወስዱ ዝቅተኛ የውጭ ገንዘብ ካፒታላቸውን እንዲያስመዘግቡ መደረጉን ገልጸዋል። በውጭ አገራት የሚኖሩ ኢትዮጵያውያን በመጀመሪያው ሩብ ዓመት ለታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ግንባታ በርከት ያለ ገንዘብ መደገፋቸው ተገለጸ። ትውልደ ኢትዮጵያውያኑ ለግድቡ የሚያበረኩትን አስተዋጽኦ እንዲያሳድጉም የታላቁ ህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ምክር ቤት ጽህፈት ቤት ጠይቋል። የኢትዮጵያ ዜና አገልግሎት የዘገበውን የሚያቀርበው ዳዊት ጣሰው ነው። በውጭ ሀገራት የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ ድጋፍ በማድረግ ላይ ይገኛሉ። በ2008 ሩብ ዓመትም 17 ሚሊዮን የሚጠጋ ገንዘብ ለግድቡ ግንባታ ማበርከታቸውን የታላቁ የህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ምክር ቤት ጽፈት ቤት አስታውቋል። በጽህፈት ቤቱ የዲያስፖራ ተሳትፎ የህዝብ ዲፕሎማሲና ዓለም አቀፍ ግንኙነት ክትትል ዳይሬክተር አቶ መላኩ ዘለቀ ገንዘቡ በውጭ ምንዛሬ ከሚሸጡ ቦንዶች፣ ከተለያዩ ስጦታዎችና ሌሎች መንገዶችን በመጠቀም መሆኑን ገልጸው ዲያስፖራው እያደረገ ያለውን ድጋፍ እንዲቀጥል ጠይቀዋል። ለሀገሪቱ ልማት የሚያደርገውን አስተዋጽኦ ይህ ፕሮጀክት በመረዳት ዲያስፖራው ቦንድ በመግዛት ቦንድ ማለት በአንድ በኩል ኢንቨስትመንት ነው እና ከዛ አንጻር አስተዋጽኦን ማሳደግ አለበት። ትውልድ ኢትዮጵያውያንና ኢትዮጵያውያኑ ከገንዘብ ድጋፍ ባሻገር በተለያዩ መድረኮች አገሪቱ ግድቡ ላይ ያላት አቋም የተፋሰሱን ሀገራት ተጠቃሚነት የማይጎዳ መሆኑን የማሳወቅ የዲፕሎማሲ ስራ እየሰሩ ነው ብለዋል። ዳያስፖራው እያደረገ ያለው ድጋፍ በልማቱ ለመሳተፍ ዝግጁ መሆኑን የሚያሳየን ያሉት ዳይሬክተሩ በሁሉም የዓለም ሀገራት የሚገኙ ኢትዮጵያውያንና ትውልድ ኢትዮጵያውያንን ከማዳረስ አንጻር ግን የሚፈለገውን ያህል አይደለም ሲሉ ገልጸዋል። በመሆኑም የዳያስፖራውን ስብጥር፣ የሚኖርበትን ቦታ፣ የገቢ ምንጩን በ ማጥናት እና ግንዛቤ በመፍጠር ካለፈው ዓመት የተሻለ ገንዘብ ለመሰብሰብ ስራዎች እየተከናወኑ መሆኑንም አስረድተዋል። የጽህፈት ቤቱ የሚዲያና ኮሚኒኬሽን ባለሙያ አቶ አደፍርስ ሳይሉ በበኩላቸው በሀገር ውስጥ ያሉ ኢትዮጵያውያን ግድቡን በራስ አቅም ለመገንባት እያደረጉት ያለው አስተዋጽኦ የሚደነቅ እንደሆነና በቀጣይ መጠናከር አለበት ብለዋል። በግንባር ቀደምትነት የህግ መንግስት ሰራተኛው በ በንቃት እየተሳተፈን ያለው ባለሀብቶችም ትልልቅ ኮንትሪቢዩት የሚያደርጉ አሉ። በጣም ብዛት ያላቸው ባለሀብቶችም አሉ። ነገር ግን አሁን ከባለሀብቱ ሀብቱ ከሚጠበቀው አንጻር ብዙ ይቀራል የሚል እንትን ነው እኛ ያለን። ስለዚህ አሁንም በቦንድ ግዢ ውስጥ ያልገቡ ባለሀብቶች ሀብቶች በዚህ አገራዊ ልማት ላይ የነቃ ተሳትፎ እንዲያደርጉ ነው በዚ አጋጣሚ ጥሬን ማስተላልፈው። በ2007 ዓ.ም ከዲያስፖራው ከ600 ሚሊዮን ብር በላይ መሰብሰቡንም የግድቡ ህዝባዊ ተሳትፎ ማስተባበሪያ ምክር ቤት አስታውቋል። በግንባታ ፍቃድ አስጣት የሚስተዋሉ ችግሮችን ለመፍታት በትኩረት እንደሚሰራ የኮንስትራክሽን ሚኒስቴር አስታወቀ። የኢትዮጵያ ንግድና ዘርፍ ማህበራት ምክር ቤት በግንባታ ፍቃድ አስጣት የሚታዩ ችግሮችና መፍትሄዎቻቸው ዙሪያ ያጠናውን ጥናት ለባለድርሻ አካላት አቅርቦ ውይይት ተካሂዶበታል። ዝርዝሩን ብሩክ ተስፋዬ አዘጋጅቶታል። የኢትዮጵያ የንግድና ዘርፍ ማህበራት ምክር ቤት በሀገሪቱ በሚከናወኑ ትላልቅ ተግባራት ዙሪያ በተለያየ ጊዜ ጥናት ያጠናል። ምክር ቤቱ አሁን ደግሞ በግንባታ ፈቃድ አሰጣጥ ስርዓት ውስጥ በአስፈጻሚ ተቋማት በኩልም ሆነ በተገልጋዩ ህብረተሰብ የሚነሱ ችግሮችና መፍትሄዎቻቸው ዙሪያ ጥናት በማቅረብ የመንግስትና የግሉ ዘርፍ የባለድርሻ አካላት በተገኙበት የምክክር መድረክ አካሂዷል። በጥናቱ የግንባታ ፈቃድ ለማግኘት የሚጠየቁ መስፈርቶች ውስብስብነትና ረዥም ጊዜ መውሰድ፣ የመመሪያና ደንብ አለመስማማት፣ የፈቃድ ሰጪ ተቋማት የ የአቅም ውስንነትና ዘመናዊ የመረጃ ቴክኖሎጂን ያለመጠቀም የሚሉት በግንባታ ፈቃድ አሰጣጥ ስርዓት የሚታዩ ችግሮች መሆናቸው ተለይቷል። መመሪያውና ደንቡ አይስማሙም። መመሪያው ሁለት ሺህ ሶስት ግንቦት ነው ቀርቦ ወጣው ደንቡ ይቀድመዋል። መመሪያው የሀያ አራት ግንቧን ችግር አለ። ሊዝ የወጣ ሰዎች ይጫረታሉ፣ ያገኛል አንድ ከሁለት መቶ ሀምሳ ጣር የበታቸውን የዲስ መሬት በሁለት ወር ወይም በሶስት ወር ውስጥ ዲዛይን እንዲያስገባ ያዛል። የህንፃ አዋጁ የግንባታ ፈቃድ አሰጣጥን ሬጉላቶሪ በሆነ መንገድ ለመምራት የወጣ አዋጅ ነው። የሊዝ አዋጁ መሬትን በኪራይ ለማስተላለፍ የወጣ አዋጅ ነው። እንደየ አላማቸው አዋጁ ላይ የተቀመጡት ድንጋጌዎች ማየት የሚያስፈልግ ይመስለኛል ምናልባት ምናልባት የሚጋጩ ነገሮች ካሉ እነዛን በጥልቀት አይቶ ሁለቱንም አዋጆች በጥልቀት አይቶ ሊጋጩ የሚችሉ ሁኔታዎች ካሉ እነሱን በጥናት ለይቶ ሊስተካከል የሚችልበት አግባብ ይኖራል ብዬ አስባለሁ። የግንባታ ማሻሻያ ላይ ያለው ፕሮሰስ በጣም ሰፊ ነው። የሆነች ነገር ህንፃው ላይ ለመቀየር ብፈልግ ሙሉ ዲዛይኑ ማስገባት አለብን። ይሄ ደግሞ በጣም ጊዜንም ገንዘብን የሚሻማ ጉዳይ ስለሆነ በጣም መታየት ያለበት ነው። ከግንባታ ፈቃድ ሰጪ ተቋማት የአቅም ክፍተት ጋር የተነሳው ነጥብ ነው፣ ይሄ በግልጽ የሚታይ ነው። ይህንን ልንቀበለው የሚገባ ነው። በተለይ አዲስ አበባ ላይ ከፍተኛ የሆነ የአቅም ክፍተት አለ። የሚኒስትር መስሪያ ቤታችንም ይህን የአቅም ክፍተት እንዳለ በደንብ ገምግሟል። በተለይ አዲስ አበባ ላይ ይህንን ማስተካከል ይገባል የሚል ነገር አለ። የኮንስትራክሽን ሚኒስቴር ሚኒስትር ደኤታ አቶ ካሊድ አብዱራህማን በግንባታ ፈቃድ አሰጣጥ ላይ በጥናቱም ሆነ በተሳታፊዎች የተነሱ ችግሮችን ለመቅረፍ በትኩረት እንደሚሰራ ገልጸዋል። አዋጁ ተግባራዊ በሚሆንበት ሰዓት ላይ ያው የአፈጻጸም ላይ ያሉ ችግሮች በግልጽ እየታዩ ያሉበት ሁኔታዎች አሉ። ይህንን በመማሪያ ደረጃ በጥናት የሚመለስ ይሆናል ማለት ነው። በጤናው ዘርፍ የህብረተሰቡን የመልካም አስተዳደር ችግር ለመቅረፍ የጤና ባለሙያዎች ርህራሄን የተላበሱና የሙያውን ስነ ምግባር የሚያከብሩ ሊሆኑ እንደሚገባ የኦሮሚያ ክልል ጤና ቢሮ ገለጸ። የአዲስ ዩኒቨርሲቲ የጤና ሳይንስ ኮሌጅ በመደበኛና በተከታታይ የትምህርት መርሃ ግብር ያስተማራቸውን 213 የህክምና ባለሙያዎች አስመርቋል። ለዝርዝሩ ፌቨን ተሾመም በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስር የነበረው የአሰላ ጤና ሳይንስ ኮሌጅ ከአንድ አመት በፊት ነበር የአርሲ ዩኒቨርሲቲ መከፈትን ተከትሎ አንድ ላይ የተጠቃለለው። አሁን ታዲያ ዩኒቨርሲቲው በመደበኛና ና በተከታታይ የትምህርት መርሃ ግብሩ ያስተማራቸውን ሁለት መቶ አስራ ሶስት የህክምና ባለሙያዎች አስመርቋል። ከተመራቂዎቹ መካከልም መቶ ሶስቱ የህክምና ዶክተሮች ሲሆኑ ቀሪዎቹ በጤና መኮንንነት በአዋላጅና በክሊኒካል ንርስነት የሰለጠኑ ናቸው። በምረቃ ስነ ስርዓቱ ላይ በክብር እንግድነት የተገኙት የኦሮሚያ ክልል ጤና ቢሮ ኃላፊ አቶ ሻሎ ዳባ በሁለተኛው የእድገትና የትራንስፎርሜሽን እቅድ ዘመን በጤናው ዘርፍ መልካም አስተዳደርን ለማስፈን ህብረተሰቡን በርህራሄና በአክብሮት መንከባከብ ከተመራቂዎች የሚጠበቅ ተግባር መሆኑን ገልጸዋል። መልካም አስተዳደር ችግርን መቅረፍ የሚቻለው ርህራሄ የተላበሰ ለበሽተኛው ተገቢውን አክብሮት የሚሰጥ ባለሙያ መፍጠር ነው። የዛሬ ተመራቂዎች ያንን አጀንዳ ለመተግበር በአሁኑ ጊዜ በመመረቃችሁ እንኳን ደስ አላችሁ እላለሁ። የአርሲ ዩኒቨርሲቲ ፕሬዝዳንት ዶክተር ቶላ በሪሶ በበኩላቸው ዩኒቨርሲቲው ከመማር ማስተማር ሂደቱ ጎን ለጎን የአካባቢውን ህብረተሰብ ተጠቃሚ የሚያደርጉ ችግር ፈቺ ምርምሮችንና ስራዎችን እያከናወነ ይገኛል ብለዋል። ወደ 44 የምርምር ፕሮጀክቶች እየተሰሩ ነው ያሉት ወደ 11 የሚሆኑ የማህበረሰብ አገልግሎት ፕሮጀክቶች እየተሰሩ ነው ያሉት ለምሳሌ የውሃ ችግር እዚህ ከተማ አሁን የውሃ ችግር አለ። ለምሳሌ የውሃ ጥናት ችግር እየተጠና እነዛን ዩኒቨርሲቲ ይደግፋል። ስለዚህ በርካታ ስራዎች በምርምር በማወቅ ተገልግሏል። አሁን መንገድ ቢታዩ አሁን በዚህ ወደ ዩኒቨርስቲ የሚገባ መንገድ እየተሰራ ነው። ያ መንገድ ለከተማውን የማሳደግ ህዝቡ የሚገለገልበት ይኖር ወደ ዩኒቨርሲቲ ብቻ መግቢያ አይደለም። ተመራቂዎችም በተማሩበት የሙያ መስክ ህብረተሰቡን በታማኝነትና በቅንነት ለማገልገል ዝግጁ መሆናቸውን ተናግረዋል። የያስኩትን እውቀት እነሱን ለማገልገል እነሱ ሳይማሩ ያስተማሩ ያስተማሩ በቃ ህብረተሰብ እኔ ለማገልገል ወደ ኋላ አለንም። እንግዲህ ህክምና ውስጥ ከገባን ወደ ኋላ ማለት የለም። ሁልጊዜ ወደፊት ነው። እንግዲህ ያለን ልምድ ከዚህ በላይ እያዳበረን ተጨማሪ ትምህርቶችን እየወሰድን አሁን ባለንም ሙያ ማህበረሰቡን እያገለገል እንደምንቀጥል እንደዛ ምናለሁ። ህዝባችንን በቅንነትና በታማኝነት ለማገልገል ቃል በገባ ነው መሰረት ብዙ ቻሌንጆች ሊኖሩ ይችላሉ። እነኛን አልፈን በጥሩ ሁኔታ ማህበረሰቡን ለማገልገል ከዚህ በፊት ከምናገለግለው በበለጠ ለማገልገል የበኩላችንን እና አስተዋጽኦ እናደርጋለን። የአርሲ ዩኒቨርሲቲ በአሁኑ ጊዜ በአምስት ኮሌጆችና በአንድ ትምህርት ቤት በተለያዩ የትምህርት መርሃ ግብሮች ከ11ሺህ በላይ ተማሪዎችን ተቀብሎ በማስተማር ላይ ይገኛል። ሀገሪቱ የምትከተለው ፌዴራላዊና ህገ መንግስታዊ ስርዓት ማንኛውንም ዜጋ ጥያቄውን በተገቢው መንገድ መልስ ሊያገኝ የሚችልበት ሁኔታ የፈጠረ መሆኑን የጎንደር ዩኒቨርሲቲ ምሁራን ተናገሩም። በሰሜን ጎንደር ዞን በቅርቡ የተፈጠረው ሁከት ጥቂት ጸረ ሰላም ኃይሎች የፈጠሩት መሆኑንም ነው ምሁራኑ የገለጹት። ለተጨማሪው አየለ ጌታቸው የቅማንት ማህበረሰብ የማንነትና የራስ አስተዳደር ጥያቄን ተገን በማድረግ በሰሜን ጎንደር ዞን ጥቂት ወረዳዎች ከቀናት በፊት ሁከትና ግጭት መፈጠሩ ይታወሳል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በዚህ ጉዳይ ዙሪያ የጎንደር ዩኒቨርሲቲ ምሁራንን አነጋግሯል። ሀገሪቱ የምትከተለው ፌዴራላዊና ህገ መንግስታዊ ስርዓት ማንኛውም ዜጋ ጥያቄውን በተገቢው መንገድ አቅርቦ መልስ ሊያገኝ የሚችልበት ሁኔታ የፈጠረ መሆኑን ነው ምሁራኑ የገለጹት። ህገ መንግስቱ ሙሉ መብት አጎናጽፏል አለኝ የሚለውን ማንኛውንም ጥያቄ ህጋዊ፣ ሰላማዊ፣ ዲሞክራሲያዊ በሆነ መልኩ ሊስተናገድ ይችላል ነው። ይሄ ህገ መንግስቱ ያጎናጸፈው መብት ነው። ማንኛውም የህዝብ ጥያቄ ሲነሳ በመጀመሪያ ደረጃ መብት መሆኑ መረጋገጥ አለበት። መብቱና ኤክሰርሳይስ የሚያደርገው በህገ መንግስታችንም ያው አንቀጽ ስምንት ላይ የሉአላዊነት የህዝብ ነው። ህዝብ የስልጣን ባለቤት ነው። የመጨረሻው ስልጣን ህዝብ ላይ ካለ የሚያውቀው ህዝብ ነው። ህዝቡ ደግሞ ጥያቄውን ሲያቀርብ እንዴት ማቅረብ አለበት? ህገ መንግስቱ ላይ የተቀመጡ ነገሮች አሉ። ለምሳሌ ደራይቱ ሰልፍ ዲተርሚኔሽን ከሆነ ህጉ ግልጽ ነው። ለኔ አንቀጽ 39 ለኔ ግልጽ ነው። ለዛ ማስፈጸሚያ የሚወጣው አዋጅ አለ። አዋጁም ግልጽ ነው። በዚህ መሰረትም የቅማንት ማህበረሰብ የማንነትና የራስ አስተዳደር ጥያቄ መልስ ማግኘቱን ነው ምሁራን ነው ያመለከቱት። የቅማንት ብሔረሰብ ያነሳው የማንነት ጥያቄ አለ እሱም ጥያቄ መሰረት አድርጎ የአማራ ብሔራዊ ክልላዊ መንግስት ጥያቄውን ፍትሃዊ ዲሞክራሲያዊና አግባብነት ባለው መልኩ መልሷል። በኔ ግምገማ ገማ የማንነት ጥያቄውም ተመልሷል። የራስ አስተዳደሩም ተመልሷል። የቀረው ነገር ምንድነው? የራስ አስተዳደሩን ለማቋቋም ታሳቢ የሚደረጉ ቀበሌዎችና የጎት ብዛቶች መጠን መስፋትና ማነስ ነው። በማንነትና ራስ አስተዳደር ጥያቄ ሽፋን ድብቅ ዓላማ ያላቸው አካላት ተልኳቸውን ለማስፈጸም ህዝቡን ግጭት ውስጥ እንደከተቱትም ገልጸዋል። ጥቂት ጸረ ሰላም ኃይሎች አላስፈላጊ የሰው ህይወት እንዲጠፋ በንብረት ላይ ውድመት እንዲደርስ አድርገዋል። ይህ አግባብነት የሌለውና ኃላፊነት የጎደለው ምግባር ነው። ማለት መንግስት በህዝብ የተሰጠውን ስልጣንና ኃላፊነት በሚተገብርበት ወቅት የሚከሰቱ የአፈፃፀም ስህተቶችን በፍጥነት በማረም ለፀረ ሰላም ኃይሎች ክፍተት መፍጠር እንደሌለበትም አመልክቷል። የውጭ ዜና። በሰሜናዊ እንግሊዝ እና በደቡብ አሜሪካ የተለያዩ ሀገራት የጣለው ከባድ ዝናብ ባስከተለው ጎርፍ ምክንያት ከመቶ ሀምሳ ሺህ በላይ ነዋሪዎች ከቀያቸው አፈናቀለም። የጎርፍ አደጋው በሀምሳ አመታት ጊዜ ውስጥ አስከፊው ነውም ተብሏል። የቢቢሲ እና የሮይተርስ ዘገባዎች ዋቢ አድርጎ ዝርዝሩን ያዘጋጀው ሰመረ ምሩጽ ነው። በደቡብ አሜሪካ የሚገኙት ፓራጓይ፣ አርጀንቲና፣ ዩራጋይ እና ብራዚል በ50 አመት ውስጥ ታይቶ በማይታወቅ ጎርፍ ምክንያት ከ150 ሺህ በላይ ነዋሪዎቻቸው ከመኖሪያ ቦታቸው ተፈናቅሏል። ለጎርፉ ምክንያት የሆነው በተከታታይ ቀናት የጣለው ዝናብም በኤሊኖ ምክንያት የተከሰተ ነው ተብሏል። ከ130 ሺህ በላይ ነዋሪዎቿ ከመኖሪያቸው የተፈናቀሉባት ፓራጓይ አራት ዜጎቿን በሞት አታለች። በጎርፉ ምክንያት ለተጎዱት ወገኖች የሚውልም 3.5 ሚሊዮን ዶላር እንደሚያስፈልግም ተናግሯል። አንድ ነገር ሊደረግልን ይገባል ምክንያቱም በአሁኑ ጊዜ ትምህርት ቤቶች ውስጥ እንኳን እንዳንጠለል ቦታ የለም፣ የምንበላው ነገርም የለም። ሌላኛዋ የዚህ አደጋ ተጠቂ የሆነችው አርጀንቲና ሁለት ዜጎቿን አጣለች። ከሺ በላይ የሚሆኑ ነዋሪዎቿም መኖሪያ ቦታቸውን ጥለው ተሰደዋል። በቀጣይ በብራዚልና ኡራጋይ ደረቅ የሆነ የአየር ሁኔታ ይከሰታል ተብሎ የተገመተ ሲሆን፣ በፓራጓይና በአርጀንቲና ግን የጎርፍ መጠኑ ከዚህ በላይ ሊሆን ይችላል ተብሏል። አውሮፓዊቷ እንግሊዝ ሌላኛዋ በጎርፍ የተጠቃች ሀገር ስትሆን ከ2 ሺ በላይ ነዋሪዎቿም ከመኖሪያ ቦታቸው ተፈናቅለዋል። በሌሎች አካባቢዎች ዝናቡ ሊቀጥል እንደሚችል የሀገሪቱ የአየር ትንበያ ባለሙያዎች የገመቱ ሲሆን ከ3500 በላይ የሚሆኑ ነዋሪዎቿም የቤት ቁሳቁሳቸውን እንዲያዘጋጁና አካባቢያቸውን ለቀው እንዲወጡ ተመክረዋል። በአሜሪካ አርካንሳስና ሚሲሲፒ ግዛቶች በጣለው ንፋስን የቀላቀለ ዝናብ ምክንያት 14 ሰዎች ለሞት ተዳርገዋል። አደጋውን ተከትሎ መንገዶች በውሃ በመጥለቅለቃቸው ምክንያት የአስቸኳይ ጊዜ አዋጅ ታውጇል። በሌላኛዋ የአሜሪካ ግዛት ቴክሳስ ውስጥም በአውሎ ንፋስ ምክንያት ስምንት ሰዎች ሞተዋል። ስለተከታተላችሁን እናመሰግናለን። ተመስገን በየነ ነኝ። ብሩቃሊ